ምንድን ነው ያየሽው? ኧረ መጥፎ ህልም እንዳየሽላት ስትነግሪያት ነበር። አዎ እኮ ህልሙ ምንድን ነው? ናድዬ ናርድዬ ናሟት ነበር ያየሁት። ምኗን? አንተ ደግሞ አይገባህም እንዴ? ውሸት እኮ ነው እያወራች ያለችው ነገር ፈጥራ እኮ ነው እያወራች ያለችው። ይኸውልሽ ማርታ? እባክሽ የምታውቂውን ሁሉ ብትናገሪ ነው የሚሻለው። በዚህ ሰዓት ናርዶስ አደጋ ውስጥ ልትሆን ትችላለች። ለአንቺም የሚሻለው እኮ መናገሩ ነው። ለነገሩ አንተ ነህ እኮ እየተለማመጥካት ያለኸው። አረቲ፣ አረቲ ማርታ፣ ተረጋጊ አንተ ከማር ዞር በል። አንተ ዝም ካልካት እኔ ልኳን አሳያታለሁ። ይኸውልሽ እንዴ! አምሪ ምን ሆነሽ ነው? በስነ ስርዓት እያናገርናት አይደል እንዴ? አንተ አይመለከትም። አንተ እንዳባወራነት ይሄንን ማውጣጣት ካልቻልክ እኔ ሴት አውጣጣታለሁ። ልቀቀኝ ነው የምልህ እንዴ። ከዛስ? ከዛ ማን የማደርገውን ነገር አቃ። በፍጹም አልወጣም። ኧረ እንደዛ ነው። እንደዛ ከሆነ ወይ ከኔ ወይ ከሷ ትመርጣለህ ማለት ነው እንዴ? ሳምሪ ምን እያልሽ ነው? ጨርሻለሁ። ከዚህ ሰዓት አንስቶ አይኗን እዚህ ቤት ላይ አታልፈልግም። ሳምሪ እማ፣ ሳምሪ ምንም ማውራት አልፈልግም። ያለችበትን አልናገርም ብለሻል አደለ? ይኸውልሽ በሀያ ደቂቃ ውስጥ እቺ ልጅየት እንዳለች ካልተናገርሽ ከኔ ጋር የምትጣየው አረጋሽ። ኒኪታ መጣት አለ። ጨርሻለሁ። መጣት ይቻለሻ። ሂጂ፣ ውጪ

ቆየ ሩቅ ቦታ ነበርኩኝ። ይቅርታል። አክስቴ ልገለኝ እንደምትፈልግ ማለት ተነገረችኝ። ማለት ማለት ማለት እስከዛሬ ብዙ ጊዜ እንደሞከረች ነገረችኝ። እን እሷ ይህንን በምን አወቀች? በተደጋጋሚ ልገለኝ ስትል እንደደረሰች ባልነገረች። እን ለምን እስካሁን አልነገረችሽም? ነበር ታዲያ መታየቱ አይቀርም ብላ እንደነበር እና እሷም ደግሞ እያተረፈች ነው እንደነበር ነገረችኝ። ይህ እንኳን እውነት አይመስለኝም፣ እያዋሸችሽ ነው የሚሆነው ለምን ትዋሸኛለች? እኔ እንጃ። ምናልባት እሷ እንደ ጀግና እንድታያት። ለምን እንደዛ መታየት ትፈልጋለች? እሺ፣ አክስትሽ ለምን ልትገልጽ ትፈልጋለች ታዲያ? ለገንዘብ ብላ እንደሆነ ነው ነገረች። እንዴ! የምን ገንዘብ? እናት የሞተችውን ገንዘብና ንብረት ነው። እንደዚህ እንኳን እየተጫወተችብሽ፣ እንደ ማን ሰራተኛችሁ ነቻ። እንዴት ግን ከአክስትሽ ሰራተኛችሁ ነው ግን እኮ እስከ ዛሬ ድረስ ማርታ ዋሽታኝም አታውቅም። ወይም እስካሁን ይዛችኋት አታውቁም። ምን ማድረግ እንዳለብኝ እራሱ አላውቅም። ግራ ገብቶ ነው። አሁን እራስሽን ታስጨንቂ፣ ይልቅ አሁን ወደ ቤት መግባቱ ነው የሚሻለው። እኔን እመኝኝ፣ ሰራተኛችሁ ውሸቷን ነው። እርግጠኛ ነህ? እመኝኝ። ደግሞ ስትመለሺ ሁሉንም ነገር ማየት ሸቀር ናርዲ አቤት። ቤት እንደዚህ መትሽ በዚህ መሽት የት ትሆኛለሽ? አልጋ ይዛለሁ። አንተ አታስይዘኝም። እሱ አይከብድም፣ እይዝልሻለሁ። ማትረቢ ደደብ፣ ዛሬ እዚህ ቤት ያለሽ ውሀ ያልቃል። በዚያው ማንንዱ ወቁትረጃለሽ ከእኔ ጋር መጋጨት የሚያስከፍለውን ዋጋ ጭምር ሊጋፈጥ አይችልም። እኔ የምለው ጌጣጌጦችን አይደል አላየው እንዴ? በዚህ ሰዓት ደግሞ ጌጣጌጥ ምን ያደረግልሻል? አይ ካስቀመጥኩበት ቦታ ሳጣው ብዬ ነው። በደንብ ፈልግህ ቤት ይሄዳል እንዴ በደንብ ፈለግኩት የለም እርግጠኛ ነሽ እን ለምን ዋሻለሁ ትዋሻለሽ ማለት አይደለም ምናልባት እዛው ተደብቆ ነው የሚሆነው በዚህ ልክማ ሞኛ ታደርገኝ ማለት ማለትማ እርግጠኛ ያልሆንኩበትን ነገር ዝም ብዬ የምናገር ሞኝ አይደለሁም እኔ እንግዲህ እንደዚህ አልወጣኝም ማርታ ማርታ የለችም። ምንድን ነው? የት ሄደች? ናርዶስን ፍለጋ ልትፈልግ ነው ወይስ ካለችበት ልታመጣ? እሱን እርግጠኛ መሆን አይቻልም? ግን አንቺ ለምን ፈለሽት? እሱን እኔ አውቃለሁ ወይ? ጉድ ደሞ! አሁን ምን ልታደርግ አስበሻል? እረ ምን አይነት ጣጣ ውስጥ ነው የገባሁት። እዚህች ማትረባ ነበር አይደል? ስትከራከርላት የነበረው አልገባኝም። ክፈት እና የው ምንድነው? ማየው። እናቴ፣ እንደዛ እያልክ ልትሸውደኛ ትሞክር። ሲጀመር ውሸታም አድርገህኝ አይደል? እንዴ ለዛች ገረድ ስትከራከርላት ነው የነበረው። እማ፣ እንደዛ እንዲሰማሽ ካረኩኝ በጣም ይቅርታ እናቴ። እማ ያልኩሽ የሁሉም ባሎች ለሚስቶቻቸው ጋሻ ነው የሚሆኑት። አንተ ግን እኔን አሳልፈ ሰጠኝ። እናቴ እኔ እኮ እንደዛ አስቤ አይደለም? እሺ በቃ ስለ ሁሉ የሚቀርጥ ሁለተኛ ግን እንደዚ አይነት ነገር እንዳታደርግ። እሺ አይለምደኝም። ይህ ቦርሳ ምንድን ነው? ለምንድን ነው እዚህ ያመጣሽው? ይቺ የማትረባ፣ ለካ እስከ ዛሬ ስትጫወትብን ነበር። እንዳለ ጌጣጌጦቼን እኮ ቦርሷ ውስጥ ከታ ነው ያገኘሁት። ምን! ይህ ምን የሚሉት ንቀት ነው? እንዴት ብትንቀን ብትደፍረን ነው እንደዚህ ልታደርግ የቻለችው? አይገርም! የእኛ ዝምታና መልካምነት ሞኝነት መስሏት እየተጫወተችብን ነበር። ከዚህ በላይ ግን ልትጫወትብን አይገባም። ዛሬውን ልናስወጣት ይገባል። ለምንድን ነው የሚነጋው? ለማባረሩ ነዋ። እንዴ! እስከሚነጋ ምን አስጠበቀን እና? በዚህ ምሽት እንዴ! እሷ ይሄን ሁሉ ነገር ስታደርግ ለኛ አስባልናለች እንዴ? ይህንንም ይሄንንም ቢሆን እኮ ፈጣሪ ብሎ አሳወቀን እንጂ፣ ከዚህስ በላይ እንዳደረገችን እኛ በምን እናውቃለን? ሶስ ልክ ነሽ። ስለዚህ ሳይውል ሳያድር ትውጣ ማለት ነው። ዛሬ ያገኘሽ ማለት ነው የአንቺ ጉዳይ ካሁን በኋላ አበቃ። ምን ብዬ እንደማመሰግን ካላቅ። ለምኑ ነው ምስጋናው? በዚህ ሰዓት አብረኸኝ ስለሆንክ ሰው በሚያስፈልገኝ ሰዓት ከጎን ስለሆንክልኝ የእውነት በጣም አመሰግናለሁ። ኧረ የምን ምስጋና ነው? ማድረግ ያለብኝን ነገር ነው ያደረግኩት። ደግሞ እንደ ውለታ እንዳታይብኝሽ። ማመስገንማ ያስፈልገኛል። አንተ ባትደርስልኝ ኖሮ ማን በዚህ ሰዓት ትመጣልኝ ነበር ከዛው ወጣቲ ሰውዬ ማን ያድነኛል። ሁሌም በምንም አይነት ሁኔታ ውስጥ ወጥቶኝ ከጎንሽ ነው እንጂ። እሺ፣ እንዳንተ አይነት ጓደኛ ስላለኝ በጣም እድለኛ ነኝ። እኔም እንዳንቺ አይነት ጓደኛ ስላለኝ በጣም ደስተኛ ነኝ። ይሄንን ቀን መቼም ቢሆን አልረሳውም። እሺ፣ ባይሆን እንደዚህ አይነት ነገር አታድርጊ። በችኮላ ከመወሰንሽ በፊት ለኔ አሳውቂኝ። እሺ። እሺ፣ አሳውቃለሁ። ደግሞ ያቺ ሰራተኛችሁን በፍጹም እንዳታምኛት። እሺ። ታውቃለህ በፊት እናቴ በህይወት እያለች እኮ እንደ መልካም ሰው ነበር የምትንከባከብ። አሁን ላይ እኔ ማወቅ የምፈልገው ብቸኛው ነገር ለምን ይህንን ማድረግ እንደፈለገች ብቻ ነው። ስለዚህ ምን ልታደርግ ጠይቃት፣ አለው ጠይቅ ያትኳት ነግርሽም፣ ይልቅ ዝም ብለሽ ተከታተያት። ያኔ ፍላጎቷን ታውቂዋለሽ። ቆይሽና ምንም አልበላት። አዎ ምንም አትቢያት፣ የተለየ ነገር እስክታይባት ድረስ እና እንደዛ ይሻላል። አዎ በቅርብ ርቀት ሆነሽ ተከታተያት። ግን ደግሞ በቀላሉ እንዳትሸወጅላት። እሺ በቃ እንዳልኩ አደርጋል። እንኳን ደህና መጣሽ። አሁን ቅራቅንቦሽ ልቀሚ እና ወደ ምትሄጂበት እጅ። ኧረ እባካችሁ እሺ እኔ ምን መሄጃለኝ? ምን መውደቅ ያለኝ እሺ የት ልሂድ?

ስለምን እያወራሽ እንደሆነ አልገባኝ። ምክንያቱም ሁሉንም ነገር ታውቂዋለሽ። አሁን ምንም ነገር አልፈልግም። እቃሽን ለቃቅበሽ ውጭልኝ። ኧረ ጋሼ፣ እንደው ጋሼ፣ እባክዎትን አንድ ነገር ይበሉ። ታውቂ ማርታ፣ እባክሽ ኮተትሽን ይዘሽ ውጭ። ኧረ ጋሼ፣ እንደው ጋሼ፣ እርሶም ጋሼ፣ እርሶም ከዚህ በኋላ ማንንም መሸወዳትሽን ትሰሚኛለሽ። ሰዓት አትግዳኝ። አሁኑኑ ተነሽ እና ውጭ ታስጠይ ይህንን ማድረግ አልችልም። ምናች? አዎ ይህንን ማድረግ አልችልም። የእትዬ አደራ አለብኝ። ናርዶሴን ትቼ ከዚህ ቤት ማውጣት አልችልም፣ አልችልም። ማርታ ውጪ ተባልሽ እኮ። አልችልም፣ አልችልም። ጋሼ ትሰሚኛለሽ ማርታ። ለናርዶሴ ቢሆን እኛ አለንላት እኮ። እኔ ናርዶሴን ለአንቺ ልተውልሽ አልሻልሽ፣ አንቺ ቆሻሻ ፊስ ሰጥሽ፣ ጭራሽ አላበዛሽ እንዴ! እኔ ቆሻሻ ወይስ አንቺ? ማርታ ይበቃሻል እንዴ! ውጪ ስትባይ አሰብሽም እንዴ? ራስሽ አውቀሽ ትወጫለሽ ብለን እኮ ነው ዛሬ ጌጣ ጌጦቼንና ብሬን ሰርቀ ያስኳት ምን? እውነት ማርታ ሰርቃ? እኔ ነብይ፣ እኔ የአባቴን ቀን ስጠኝ። እኔ እንደዛ አላደረኩም፣ እኔ እንደዛ አላደረኩም። ምን እና እንዴት እንደዛ አሉ? እኔ እንጃ፣ እኔ እንጃ። ነብይ ያለው እና ሁን ሪት ይርሽ ነው። ከዚህ በኋላ እዚህ መቆየት ስለሌለባት በጊዜ እንድትሄድ ነው። አሁን እኮ መሽቷል። በዛ ላይ ደግሞ እማ ህይወቷ ሲያልፍ ማርታ መቼም ከዚህ ቤት እንዳትወጣ ቃል አስገብተኛለች። ስለዚህ ይቅርታ ክስ፣ እኔ ይህንን ማድረግ አልችልም። ይቅርታ፣ አዝናለሁ። እኔ ከማንም ሌባ ጋር ቁጭ ብዬ የምደራደርበት ምክንያት የለኝም። ናርዶስ፣ ይህን ከአንቺ አልጠብቅም። አጎቴ፣ እኔ እኮ እናንተን ለማስከፋት ብዬ አይደለም ግን ደግሞ እሺ የምናደርግ ለእናቴ የገባሁላትን ቃል ታውቃለህ። እኔ እውነት አልሰረቅኩኝም ናርዲ። እና እንዴት እንደዛ አሉ? እኔ እንጃ ናርዲ አላውቅም። በጣም ነው ማዘር ናርዲ። ስራ ነው የሰራሽ። ከዚህ በኋላ ያችን እባብ ሳይሆን አንቺን ሁሉም ሰው ያምንሻል። ናርዶስን ቢሆን ማሳመን አይከብድሽም። ተተከፋሽ ይገባኛል። በጭራሽ አንቺ እንድትከፊብኝ አልፈልግም። አዎ ማንም ሰው መብትሽን እንዲነካ አልፈልግ። ይገባኛል የኔ ወድባል እና እዚህ ሁሉን እናቴ። አዎ የኔ ውድ ደግሞ እሷስ ቢሆን ያለኛ ማን አላት? ብንከፋም ልጅነት ስለሆነ እንለፋት። እሺ? ግን የኔ ውድ እኔ ግን አንቺ እንድትከፊ ባለመፈለጌ ነው። እሺ እስካሁን የቆየሁት ለምን ሆነን ነው። ጭራሽ ደግሞ እንውጣ ትለኛለህ። አይገርምም ነው አሜ። እቤት ስገባ እኮ እቃ ሰርቃ ሊያባርሯት ሲሉን የደረስኩት እና ምን አደረግሽ? እኔማ እንዳትባረር አደረግኩ። ለምን? መቼም ለማየት አልገብቼላት የለም እሺ በቃ ቻው። እንዴት አደረሽ አክስቴ። እንዴት አደረሽ የኔ ቆንጆ። ደህና ነኝ። በማታው አሳዘንኳችሁ አይደለ? የኔ ቆንጆ አላዘነብሽም አረ፣ አላጸመብሽም በጣም ይቅርታ። አረ ችግር የለው፣ እኛም በሰአቱ እኮ ያደረገችው ነገር በጣም ያናደደን ስለነበረ። እሱማ እኔም በጣም ተናድቼ ይባታለሁ። ቆይ ግን እንዴት ደረሳችሁባት? እኔ ነኝ ሁሉም ቦታ ፈልጌ ሳጠው እሷም የሰሞኑ ሁኔታም ስላላማረኝ ቦርሳ ውስጥ ገብቼ አገኘሁት። ከዚህ በኋላ ግን እንዳይለምዳት በደንብ አስጠነቅቃታለሁ። አዎ በደንብ ነው ልናስጠነቅቃት የሚገባው። ሌብነት በጣም ጸያፍ ነገር ነው። ቆይ ግን አንቺ ማታ የታምሽተሽ ነው? አሁን እንዴት ብዬ ነው አንቺ ልትገኝ እንደምትፈልጊ ማርታ ነግራኝ ነው የምላት። ጓደኞቼ ጋር እያጠናው ነበር። እና ሳትነግሪኝ ናርድ፣ ሁለተኛ እንዳይደገም ናርዴ። እኛ እኮ በጣም ነው የተጨነቅ ነው እኛ እንደውም፣ ማርታ ናርድዬ ሁለተኛ እንደዚህ እንዳታደርጊ፣ እሺ? እኛም እኮ እንጨነቃለን። ለአሁኑ ግን ችግር የለውም እንለፈው። እሺ አክስቴ አይለምደኝ።

ስምረቴ ናርዶስ እማ እኮ ተቀየረችብኝ። እሺ እኔስ ምንድን ነው ነው የማደርገው? አደረን እሺ ምንድን ነው የማደርገው? እሺ እውነት የማታውን ነገር እኔ አላደረግኩትም። ታዲያ እኛ አድርገን ነው ወይስ ምን ለማለት ፈልገሽ ነው? እኔ እንዳደረገው አላውቅም። እንደው የአባቴን ቀን ይስጠኝ፣ እኔ አላደረግኩትም። አንቺ ሴት ምንድን ነው የምትይው? እስኪ ዘርበ እንድጋሽ አንቺ ነሽ አይደል እንደዚህ የምታደርጊው? ቆይ ከኔ ምንድን ነው የምትፈልጊው? የመረሽ ነው ምን እፈልጋለሁ እና፣ ታዲያ ለምን አታየኝም? ከዛ በፊት ከኔ ጋር መጋጨት ምን ያህል ከባድ እንደሆነ ማወቅ አለብሽ አልገባኝም። ከዚህ በፊት ከመንገዴ እንድትወጪ በተደጋጋሚ ነግሬሽ ነበር። አንቺ ደግሞ አልሰማሽ። የቱ ነው አንቺ መንገድ? ታውቂዋለሽ አለሽ? እንግዲህስ በዚህ የምታሸንፍኝ ከመሰለሽ ተሳስተሻል። የማትረቢ ትሰሚኛለሽ? ይልቅ እኩያሽን ብትፈልጊ ጥሩ ነው። እኔ ሳምሪ ከእንዳንች አይነቷ ደቃቃ ጋር የምፎካከር አይነት ሴት አይደለሁም። እስካሁን ያየሽው ከብዙ በጥቂቱ። ስለዚህ መንገድሽን ብትመርጭ ጥሩ ነው። እንግዲያውስ እኔ ልንገርሽ አስቀድመሽ እኔ ነው ታጠቅኛለሽ እንጂ ፈርቺ ንቅንቅ አልልኝ። በጣም ጥሩ። ስለዚህ የሚመጡብሽን ነገር ለመቀበል ተዘጋጃ። አታስፈራሪ። እያስፈራራሽ ሳይሆን እንድትዘጋጅ እያስጠነቀቅሁሽ። እኔ ማርታ በእንዳንች አይነቷ ሴጣን መሸነፍ መስሎሽ ከሆነ ተሳስተሻል። እምታስቢውን ሁሉ ህልምንም አደርግብሽ። እሱን እን ያለን የእንቁራሪት ልጅ መራመድ ሳትጀምር መዝለል ትማራለች አሉ ደፋል ጨምላቅ

በደንብ ወልዩ ሂጂና፣ ደግሞ ሽንት ቤቱን በደንብ ባጁ። እሺ፣ አንቺ ሴት ለኔ ሳትመልሽልኝ ልክሽን ወጪ ገረድ። እንደውም አሁን

እንዴት ነሽ? ናቲዬ። ደህና ነኝ። እንዴት ነሽ? የሚማር ውሎ እንዴት ነበር? ቆንጆ ነበር። አንቺ እስካሁን ትምህርት? ጥሩ ጥሩ ነበር። ፈጣሪ መስገን። በቃ ልብስሽን ቀይር እና እኔ መክሰስ እንበላለን።